በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ያለ እመቤታችን ቅድስት ድንግል ማርያም አማላጅነት የሚያርግ ጸሎት እንደሌለ ያውቃሉ? አንዳንዶቹ ያለ እመቤታችን አማላጅነት የሚያርግ ጸሎት የለም የሚለው የሆነ አባት በሆነ ጊዜ የተናገረው በቅዱሳት መጽሐፍት ያልተመዘገበ አድርገው ይናገራሉ። የዚህ ዓለም ሰዎች እግዚአብሔር መንፈሳዊ ጸጋ ርቋቸው በመንፈስ ድህነት ውስጥ ሲማቅቁ የሰው ልጅ መንፈሳዊ ሀብቱ ተራቁቶ ነዳይ ሆኖ የእግዚአብሔር ልጅ ኢየሱስ ክርስቶስን በቀጥታ ከባሕርይ አባቱ ከእግዚአብሔር አብ መቀበል ሲያቅታቸው በመንፈሳዊነት በበለጸገችው ጸጋን በተመላች በእመቤታችን በኩል እግዚአብሔር አንድያ ልጁን ሰጠ። ዓለምም ከመቤታችን ጌታችን ኢየሱስ ክርስቶስን አገኘ። ሊቁ አውግስጢኖስ ዘ ወርልድ ቢንግ አንወርዚ ቱ ሪሲቭ ዘ ሰን ኦፍ ጋድ ዳይሬክትሊ ፍሮም ዘ ሃንድስ ኦፍ ዘ ፋዘር ሂ ጌቭ ሂዝ ሰን ቱ ሜሪ ፎር ዘ ወርልድ ቱ ሪሲቭ ሂም ፍሮም ሀር እንዲል ቅዱስ ዮሐንስ እንደ ተናገረው ለኢየሱስ ክርስቶስ እናት ፍቅር የሌለው ሰው እውነተኛ ክርስቲያን አይደለም። ኤማን ኢዝ ኖ ትሩ ክርስቲያን ኢፍ ሂ ሃዝ ኖ ዲቮሽን ቱ ዘ ማዘር ኦፍ ጀሱስ ክራይስት እንዳለው የእመቤታችን የቅድስት ድንግል ማርያም ፍቅር እጥብ፣ ጥርግ፣ ሙልጭ አድርገው ከልባቸው ያወጡ፣ ዳሩ ግን ክርስቲያንን የሚሉ ሐሰተኞች ናቸው። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው መሆን ስናነሳ የግድ ስለ እመቤታችን ማንሳት ይጠይቃል፣ ነገረ ማርያም የነገረ ሥጋዊ መቅድም ነውና። ጌታችን ኢየሱስ ክርስቶስ የሰው ልጆችን ለማዳን ሰው ሲሆን በእመቤታችን በኩል ብቻ ነውና። ለዚህም አይደል? ቅዱስ ሊውስ ዘ ሰን ኦፍ ጋድ ቢኬም ማን ፎር አወር ሳልቬሽን በት ኦንሊ ኢን ሜሪ ኤንድ ስሩ ሜሪ በማለት የተናገረው ከኢትዮጵያውያን ሊቃውንት ቤተ ክርስቲያን የውጭ አገር ሊቃውንትም ስለመቤታችን ግልጽ ባለ መልኩ ከተናገሩት መካከል ቅዱስ ጀርማነስ ዘቁስጥንጥንያ ስለመቤታችን ቅድስት ድንግል ማርያም ሲናገር፣ ድንግል ሆይ ያላንቺ ከክፉ ሁሉ ማንም ማምለጥ አይችልም። ድንግል እናት ሆይ ማንም ምሕረት ቢያገኝ ባንቺ በኩል ነው። ምልዕተ ጸጋ

ኦ ቨርጅን መዘር ኖ ዋን ሁ ኦፕቴንስ መርሲ በትስሩ ዲ ኦ ፊልድ ዊል ኦል ግሬስ ብሏል ሊቁ ቅዱስ አንሴለም የተባለ አንድ ሊቀ ጳጳስ። ያለ እመቤታችን ቅድስት ድንግል ማርያም ውዴታና ጥበቃ አንዲት ነፍስ አትድንም ብሏል። ኢትዝ ኢምፖስብል It is impossible to save one soul without devotion to Mary and without her protection. ቅዱስ ጎርጎሪዮስ ዘንዚና አዙ ከሊዶኖስ ለተባለ ቄስ በላከው መልእክቱ ላይ ደግሞ ማንም እመቤታችን ቅድስት ድንግል ማርያምን ወላዲታ አምላክ የማይላት ያ ሰው ስለ ነገረ እግዚአብሔር በአድ ነው ያ ሰው ስለ ነገረ እግዚአብሔርም በአድ ነው ሲል ተናግሯል። If anyone does not believe that Holy Mary is the mother of God, such a one is a stranger to the Godhead. በመጽሐፈ ቅዳሴ አንድምታ ላይም ሰራዬ ካህን መሥዋዕቱን፣ ዕጣኑን፣ ማህቶቱን ወይም መብራቱንና አገልጋዮቹን ሲባርክ ያለውን ክፍል ያለውን ሲተረጉም አልቦ ጸሎት ወአልቦትን ባሌ እንበሌኪ ማርያም ዘይአርግ ሉአሌ እመቤቴ ማርያም ወይ ምንም አይነት ጸሎትም ሆነ ልመና ያለ አንቺ አማላጅነት አያርግም፣ ይላል አባ ጽጌ ድንግል በማኅሌተ ጽጌ ድርሰታቸው የጠቀሱትን በማንሳት ያለ እመቤታችን አማላጅነት የሚያርግ ጸሎትም ሆነ ልመና የለም ይላል። ይሄ ማለት አንድ ኦርቶዶክሳዊ የተዋህዶ ክርስቲያን በጸሎቱ የእመቤታችን አማላጅነት በማቃለል ቢጸልይ ጸሎቱ ግዱፍ የተተወ ይሆናል። ስለሆነም አይድንም ማለት ነው። ያለ እመቤታችን አማላጅነት ሲልኮ እመቤታችን አማላጅ ናት፣ እግዚአብሔር ደግሞ ተማላጅ ነው ማለት ነው። የእመቤታችን ወላዲት አምላክነት፣ አማላጅነት፣ በአጠቃላይ ነገረ ማርያም ደግሞ ዶግማ እንጂ ቀኖና አይደለም። የእመቤታችን ወላዲት አምላክነት አማላጅነት በአጠቃላይ ነገረ ማርያም ደግሞ ዶግማ እንጂ ቀኖና አይደለም። የእመቤታችን ወላዲት አምላክነት፣ አማላጅነት ወዘተ በማመን እግዚአብሔርን ቢለምን እመቤታችን ለፍጡራን ሁሉ ለማማለድ የፈጠነች ናትና ትራደዋለች። ጸሎቱም ውኩፍ ተቀባይነት ያለው ይሆናል። አምላከ ቅዱሳን አምላካችን እግዚአብሔርም ፀሐቀ ልቦናውን ወይም የልቦናውን መሻት ይፈጽምለታል። ቅዱስ ባስልዮስ ዘቂሳርያ እመቤታችን ቅድስት ድንግል ማርያም በእግዚአብሔር ዘንድ ስላላት ድንቅ ተሰሚነት ሲናገር፣ ኦ ሳይነር ቢ ኖት ዲስከረጅድ በት ሃቭ ሪኮርስ ቱ ሜሪ ኢን ኦል ዩ ነሰሲቲስ ኮል ሄር ቱ ዩር አሲስታንስ ፎር ሰች ኢዘ ዳይቪን ዊል ዳት ሺ ሹድ ሄልፕ ኢን ኤቭሪ ካይንድ ኦፍ ነሰሲቲ። ለዚህም አይደል ኢትዮጵያውያን መጋቢያን ምስጢር ሊቃውንተ ቤተ ክርስቲያን የእናት ልመና አንገታ ያስቀልስ ፊት ያስመልስ የሚሉት። ጣዕመ ፍቅሯን አይንሳን፣ ልቦናን ታድለን። አሜን። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ መስቀሉ ክቡር ይቆየን። ዋቲሃኒ በሃመልማደ ወርቅ